ይኸውልህ ስማኝ፣ ይስፋ እንደፈለግ ሁንበት። አንተ እንደዚህ የምትሆንብኝ ሰው አለው እያንዳንድ የሆነ ነገር በ እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። እንዴት ናችሁ? እንዴት ናችሁ? ሰላም ናችሁ ወይ? ደህና ናቸው ይመስለኛል። እንዴት ናችሁ ቤተሰቦች? በድጋሚ እንግዲህ ዛሬ ተመልሰን የመጣንበት ምክንያት ምንድን ነው? ሰሞኑን በተፈጠረው ነገር አንዳንዴ ነገሮች ተንጠልጥለው መቅረት ስለሌለበት ለመጨረሻ ጊዜ ለመቋጨት ነው የመጣ ነው ተመልሰ ምክንያቱም እንዳልኳችሁ ነው። ነገሮች በእንጥልጥል መቁረት የለባቸውም። ሁሉም ነገር አራት ነጥብ ሊኖረው ይገባል። ካልሆነ የአንዳንድ ነገሮችን ይዞ ይመጣል በህይወታችሁ ማለት ነው። እና ያው የእኔ ብቻ ውሳኔ አይደለም ይሄ ውሳኔ የበፂም ውሳኔ ነው። የበፂም ሀሳብ ነው። እንደውም ሞር እሱ ነበር ሀሳቡን ያመጣው እና በሀሳቡ እኔ በደንብ አድርጌ ተስማምቼበታለሁ። ደስተኛ የሚያደርገኝ ሀሳብ ነው። ሀሳቡ ምንድን ነው? ያው እንግዲህ ዳኒ አብረን ባንኖርም፣ ያው አልፎ አልፎ ይመጣል እዚህ ምናምን አሉት። አንዳንድ እቃዎች እዚህ ውስጥ ፓክ ያደረኩለት እቃ አለ እዚህ ውስጥ ፎቶዎች አሉ፣ ጃኬቶች፣ አንዳንድ እቃዎች ነበሩ። ብቻ እሱን እዚህ ቤት ማየቱ እሱ ትንሽ ደብሮታል፣ ርቀቱን ፈልገዋለሁ። ምንድን ነው የተሰማ ነገራቸው? ከካሜራ በፊት ቀደም ናንቺ እንደተነጋገር ነው የአንቺ እና እሱ ያላችሁ ነገር እንዲያበቃ ነው የምፈልገው። ከዚህ በኋላ በአንቺ ዙሪያ እንዲገኝም አልፈልግም፣ ቤት እንዲመጣም አልፈልግም። ምክንያቱም እንደምታየው ነው፣ ብጥብጥ ነው የሚፈጠረው። ያለፈ ነገራችሁ ደግሞ እንዳበቃ ነው እንዲሰማኝ የሚፈልገው በተደጋጋሚ ህይወታችን ውስጥ እየመጣ የ እንዲበጠበጠን፣ አልፈቅድም መችለታ የሚያጣላ እሱ ነው እና ከዚህ በኋላ በዙሪያሽ ላየውም ላገኘውም አልፈልገው አይነት ሰው ነው ዳኒ ማለት በቃ አልቋል። ያንቺ ነ የሱ ነገር፣ ስለዚህ እንዳ በቃ ነው። እሱም ሊያቅ የሚገባው የቀረቃውን እንግዲህ መጥቶ እንዲወስድ ጠርተነዋል። ያው ኤክስፔክት አድርጎ የሚመጣው በእርግጥ የቀረቃውን እንደሚወስድ አይደለም ጠርተናል ግን ደግሞ ያው እኛ የምንፈልገው እቃውን እንዲወስድ ነው። እሱ ግን እንደዛ ኤክስፔክት አያደርግም። ያው ትናንትና የነበረው ጸባይ በጣም ተቀይሮ ሀምብል ሆኖ ምናምን ነበር ሲያወራ ነው የነበረው፣ በጣም በሪስፔክት ያንን ነገር ሪስፔክት እናደርጋለሁ እና ለመናገር ያንን ነገር መርገጥም አንፈልግም። ምክንያቱም ሰው በሪስፔክት ከመጣ ማንም ሰው በሪስፔክት ነው መመለስ ያለበት ብዬ ነው የማምነው። የምታምነው? አዎ ልክ ነሽ። ግን እኔ እውነት ከዳኒ ይህንን አልጠብቅም አሁንም፣ እና ከልቡ አልመሰለኝም። ምን ይመስላል? እኔ እንጃ። አሁንም ደግሞ ለመፍጠር እየሞከረ ነው የሚመስለኝ። አዎ፣ በእርግጥ በዚህ ልክ ሲሆን አላየውም ነበር። ምናልባት ምን የተለየ ነገር ተፈጥሮ ተጸጽቶ ይቅርታ ለመጠየቅና ፕሮግራማችን ለመጠበጣት ተሰምቶት ምናምን፣ እኔ እንጃ። ብዙ ለማሳመን ሞከርኩኝ፣ አንተም እያመንክልኝ አይደለም ያምንልኝ አይደለም ግን ደግሞ ያው በዚህ ልክ አንብሎ ነው አይቼው ስለማላቅ ምናልባት ደግሞ አንዳንድ ሰው በአንድ ቀን ልዩነት ውስጥ እንዴት በዚህ ልክ ሰው ተቀይሮ ይቅርታ ለመጠየቅ ደረሰ አስበሽዋል። እንደዛ ኬኩን ፈትፍቶ ሄዶ እኔ አይመስለኝም። እንዲሁም ከኔ በላይ እኮ አንቺ ታውቂዋለች። ስለዚህ ብዙ ነገር አብራቸው አሳልፋችኋልና እነዚህ አይነት ነገሮች ለአንቺ ጠፉሽሻል ብያል። ግን ለመቀበል እንዳልፈልግሽ አልገባኝም። ለማንኛውም የቀረ ነገር እንዳይኖር መጥቶ ብቻ ያለውን ነገር ሪስፔክት እናደርጋለን። ከዚህ በፊት የተፈጠረውንም ነገር ሪስፔክት እናደርጋለን። ብቻ የመጣበትንም መንገድ ምናምን ሪስፔክት እናደርጋለን። ግን ደግሞ ህይወት ይቀጥላል። የሆነ ጊዜ በተሳሳታችሁት ስህተት መኖር የለባችሁም። ወይም ደግሞ ያጠፋችሁት ጥፋት ሁልጊዜ ተከትሏችሁ መሄድ አለበት ብዬ አላስብም። ምክንያቱም በቃ የሆነ ሳት ላይ መቆም ሲኖርበት ስትፈልጉ እናንተ በህይወታችሁ ምንም ነገር ማድረግ ስትፈልጉ ወሳኝ ሰው መሆን አለባችሁ ብዬ አስባለሁ። ይሄ ውሳኔ ከራሴ ስሜት የመነጨ እንጂ ማንም ሰው አስገድዶኝ አይደለም እዚህ ውሳኔ ውስጥ የገባሁት። ይህን ነገር ደግሞ እናንተ እንድታውቁ ፈልጋለሁ፣ ምክንያቱም ከእናንተ የምደብቀው ነገር ስለሌለኝ ማለት ነው እና ሁሉንም ነገር እናከብራለን፣ ሁሉንም ነገር ግን ደግሞ በጥሩ ሁኔታ መለያየት አለብን እኔና ዳኒ ማለት 12 1ሶስት የልጅነት ጓደኝ አብሮ አደገኝ ነው። በፍቅር ግንኙነት ወይም ደግሞ በሌሌሽን ውስጥን ባንሆን የተፈጠሩት ነገሮች በሌና በሱ መሀል ጥሩ ወዳጅነት፣ ጥሩ ጓደኝነት ጥሩ መጥፎውንም ነገር አብረን ያሳለፍን ሰዎች ነው። ስለዚህ እንደዚሁ እንደ ዝም ብሎ ነገር መለያየት እንሽ ለዛም ነው ነገሮችን ሁሉ ሪስፔክት አደርጋለሁ። በጣም ነው የማከብረው ምናምን የመላችሁ ሰውን ደግሞ በጥሩ ሙድ እንደመለያየት የሚያስደስት ነገር የለም። እውነት ለመናገር ማንም ይሁን ማንም፣ በህይወቴ ትልቅ ነገር የሚያደረጉ ሰዎች፣ መጥፎ ነገር የሚያደረጉብኝ ሰዎች፣ ሁሉንም በጥሩ አይነት ሪሌሽን መለያየት አለብን ብዬ አስባለሁ። እንደዛም ልክ ነው ብዬ አስባለሁ። እና ልክ ነው ብዬ የማስበውንና የማምነውን ነገር በህይወቴ ሁሌ እንዳደረግኩ ነው እውነት ለመናገር እና ዛሬም ደግሞ ከዚህ ሁሉ ጊዜ በኋላ መለየታችንን። ብዙ ጊዜ ተለያይተናል፣ በጣም ብዙ ጊዜ። ቪዲዮቻችንን አይታችሁ ከሆነ ረጅም ጊዜ ዩቲዩብ ላይ ቆይተናል። ብዙ ጊዜ ተጣልተናል፣ እግርና እግርም ይጋጫል። አሁን ግን ህይወቴን መርጫለሁ። ትዳር ያስፈልገኛል። መውለድ አለብኝ። ትልቅ ሰው ሆኛለሁ። አሁን እንደ ድሮ ጽጌሬዳ አይደለሁም፣ ትንሿ ጽጌሬዳ አይደለሁም። ትልቅ ሰው ሆኛለሁ። አሁን ድሮ እንደምታውቁኝ አይነት ትንሿ ጽጌሬዳ አይደለሁም። አሁን በጣም ትልቅ ሰው ሆኛለሁ። አሁንም መውለድ ያለብኝ እና ማግባት ያለብኝ ታይም ላይ ያለሁት። ስለዚህ ይሄንን ነገር መምረጥ ስላለብኝ፣ ከዛ ደግሞ ከጎን ያለውን ሰውም ሪስፔክት ማድረግ ስላለብኝ፣ እሱንም ማክበር ስላለብኝ እሱ ያለው ነገር በህይወቴ ይሁን ብቻ እያልኩኝ ሳይሆን በቃ ሪስፔክት ላረገው ይገባል። ሶ ሀምሳ ሀምሳ መሆን አለብን። እኩል የሆነ ግንኙነቱ እንዲቀጥል እኩል የሆነ አይነት አስተዳደር ሊኖር ይገባል ብዬ አስባለሁ። ሪሌሽን ውስጥ ማለት ነው። የእሱን ሀሳብ አከብርለታለሁ የኔንም ሀሳብ እንደሚያከብርልኝ ጠረጠርም ማለትእና ከተናገርኩት ውስጥ ቅር ያለህ ነገር አለ ወይም ከወሰንኳቸው ውሳኔ ውስጥ ምንም ነገር የለም። በጣም ደስ ኤንዌይስ እሺ፣ ሌላውን ደግሞ ዳኒ ሲመጣ እንጨርሰዋለ ማለት ነው። ቤት ሲመጣ ምንም ማለት የተለየ ነገር እንዲፈጠር አልፈልግም፣ እንዲፈጠር ማድረግም የለብኝም ብዬ አስባለሁ። በጣም በተረጋጋ ሁኔታ ለማውራት ፈልጋለውም ሞክራለውም፣ እና ደግሞ አንድ ፕሮሚስ ማስገባት የምፈልገው ነገር ምንም አይነት ጨዋቴ የሆነ ነገር ምናምን ለመፍጠር እንዳስሞክር፣ አይ ኖ ግን በቃ በቃ ያስጠላል። ለመፍጠር እንኳን ቢሞክር አንተ ነገሮችን ለማስተካከል ሞክር፣ በተሻለ መጠን። አይደለም ዛሬ ብቻ በጣም ትንሽ ሰዓት እኮ ነው። በዚህ እኮ ጽግሻ እስከዛሬ እኔ ነበርኩ ስፈጠን የነበረው እንደዚህ ነገር ግርግር። ኦፍኮርስ ግን ደግሞ በቃ ለትንሽ ሰከንድ፣ አሁን እኔ ይህንን ውሳኔ ስወስን እኮ ለእኔ መገላገል ስለምፈልግ ችግር የለውም። በጣም በተረጋጋ ሁኔታ ከእዛ ደግሞ ሐምሌ በሆነ መንገድ ስርዓት ባለው ሁኔታ ምናምን በቃ ስለነበራችሁ ጊዜ ምናምን ጥሩ ነበረ፣ ምናምን ባይ ከእኔ ጋር ስለነበራችሁ ስለነበረን ነገር በጣም ባይ ምናምን፣ እሺ እኔ እለዋለሁ። ግን ደግሞ አንተም ደግሞ በተረጋጋ ሁኔታ አውራው እኮ፣ እሺ ብለኸኝ ደግሞ በኋላ እውነት በል እውነት ልብ እውነት። ግን ታስቀይመኛለህ። ዛሬ እንጠላለን። የሆነ ነገር ቢፈጠር ይሄ የሆነ ግርግር ምናምን ቢኖር፣ በቃ ታስቀይመኛለህ። ኦኬ እሺ ብለህ ዛሬ ተዘጋግተን እንዳኑል ወይስ እንጠብቀው? አይመስልም። ጠብቀሽ ምን ነው፣ እያሰብኩት ነው ገና ሲመጣ ምናምን የሚያደርገው ነገር እንዴት ነው የሚያናደኝ፣ እያሰብኩት። ለማንኛውም የተቻለች መጠን ከኔ ጋር ብዙ የደራረሰው ነገር ስለሌለ፣ አንቺ ልታዋሪናል፣ ተናገር። ሞክ የቀረ ነገር የለም። ዞሮ ዞሮ እንዳበቃ እንዳበቃ ብዙ ጊዜ እሱ ራሱ ገብቶታል አለ። ስለዚህ የቀረው ነገር ይዞ ለመሄድ ነው የሚመጣው። እቃሁን ይዞ እስኪሄድ እንገኝ መቻ ስለዚህ ልክ ከቤቱ እንደሚያባረረው ሰው ሳይሆን እንትን ማየት ያለብህ ጀስት ዕቃ ረስቶ እንደተጠራ ሰው አድርገህ ለመሸኘት ሞክረህ። ኦኬ እኔም በእርግጥ አላምንበትም። ይሄ ሰው ከሰው ጋር ሲላይ መጥፎ መልኩ መለየት አለበት ብዬ አላስብም። ግን ማንም ቢሆን ልጁ እንዳልሽ እንደምታዩ የተረጋግቶ ማውራት የሚችል አይነት ሰው ስላልሆነ ነው እንጂ እኔ ቅድም ያሳየኝን ባህሪ ስራ መንኩ ተጨምር ነው ገባሽ? ከዛ በፊት የሚያረጋቸውን ነገሮች ስለማቅ ዛሬ ደርሶ ቅልስልስ ተለሳልሶ ሲል ለእኔ አልተወጥልኝም ነው። እሱ እኮ ለማናችንም ላይ ወጥ ይችላል። በተለይ ደግሞ አንተ አዲስ ሰው ስለሆንክ ለኛ ላይፍ ነገሮች ግራ ሊገቡ ይችላሉ። እኔ ግን ልጁን ስለማውቀው ነው ገባ ሰው በቃ ሰው እንደ ባህሪው እንዳመጣጡ፣ እንዳመለካከቱ ነው መሄድ ያለበት። ሁሌም ወንድ እሱ መቀበል አልችልም። እሱ የሚፈጠረውን ድራማ እና ግርግር በየቀኑ ማስተናገድ አልችልም። ለምን አትችልም? አልችልም በቃ ሲጀመር እሱን ስለማልችል አይደል እንዴ? ከዚህ በኋላ ከቤትሽን እንዲወጣ በአንቺ አካባቢም በአንቺ ዙሪያም እንዲገኝ ስለማልፈልግ አይደል እንዴ ተነጋግረን እቃው እንዲወስድ የምንጠራው። ወሬውን አናርዝም። ከዚህ በላይ መከራከሩ ደከመኝ። ይህንን ቪዲዮ እራሱ ከመጀመር በፊት በጣም ብዙ ክርክሮች ነበረ ምናም ምናምን፣ ድከም ወደ ኋላ እየመለስከኝ ነው። ዞሮ ተነጋግረን ጨርሰ ነው አይደል እየጠራ ያለ ነው ልጁን የምንጠብቀው። ስለዚህ መተው ከሆነ ውስዶ ሄደ። የተለየ ከምፈልገው ነገር የለም። ከዛ ፊት ብዙ ነገር ወርተናል ሊናንችል እሻን ተከፈትል

ለምን እሱ በር ከፈተልኝ? እንኳን ደህና መጣንልኝ። ዳንኤል ተረጋጋ፣ ተረጋጋ፣ ተረጋጋ። ስማኝ እናንተ፣ በቃ ብዙ ነገር አለ። በቃ በጣም በመሀላችን ብዙ ነገር ተፈጥሯል መፈጠር የሌለባቸው ነገሮች ማለት ነው። እና ብዙ ነገር ደግሞ ታግሼ ምናምን አሳልፌያለሁ። እንደ ሴት ነው የማወራህ። ነገሮች እንደ ሴት ሲሆንና እንደ ወንድ ሲሆን ነገሮች ይለያሉ። አንተ የምታስባችበት አንተ የምታስብበት መንገድና እኔ የማስብበት መንገድ ምንም አይገናኝም። ተረዳኝ። ሶ ዛሬ ላይ ቢያንስ እኔ ለመረዳት ሞክር፣ ተረዳኝ። እኔ የማወራውን ነገር እንደ ፅጌ ወይም እንደ ሴት ልጅ ለመረዳት ሞክር

ዳኒ ፕሊስ፣ እሺ። አንዳችሁ አትረዱኝ። አልገባኝም እኮ እኔ። ዝም አልኩኝ። አናግረው። ዳኒ ስማኝ፣ ይሄ አንተ እቃ፣ የቀረውን እቃ እዚ ውስጥ አድርጌዋለሁ። ሻንጣ ስላጣሁ ነው በዚህ ያደረግኩት። ይህንን ሻንጣ ከዚህ ዞር እንድታረግልኝ ይህ አንተ እቃ ነው። እዚህ ውስጥ ያለው እቃ ፎቶዎችክ ይሄ ትልቁ ፎቶ፣ ጃኬቶች፣ ፎጣዎች ምናምን። እዚህ ቤት ከዚህም በኋላ እንድትመጣ አልፈልግም። ዳኒ እዚህ ቤት እንድትመጣ አልፈልግም። ከዚህም በኋላ ፀብ ማየት አልፈልግም። የምን ፀብ ነው እኔ ከአንቺ ጋር ይሰጣል አውቃለሁ? ሺ ብንጣ ላይ ሁሉ አምስት ነው በቃ ክፍሌ እገባለሁ። እንደው ክፍልሽ ትሆኛለሽ። በቃ እኔን ከቤት የሚያስወጣ ነገር ምን ተፈጠረ? ምን አደረግኩ? ሽኛል እኔ ቤት ውስጥ መሆኔ እዚህ እየመጡ አልፎ አልፎ መምጣት፣ ምን አረጋችሁ? እኮ አሁንም ቢሆን እኮ እኛ ቤት በቋሚነት እንደ አትኖርም አደለ ቤት አለ አደለ፣ ስለዚህ ምን ችግር አለው? ከዚህ ዞር ብትል ምን ችግር አለው? ዳኒ እንደ ሴት ተረዳኝ። ሪሌሽን ውስጥ እንዳለች ሴት ተረዳኝ። ረበሽኳችሁ በጠበትኳችሁ የሊዚሙን አንተ ሴፍ ተነሰ ምቾ ተነሳኝ፣ አልተመቸኝም። ቤትም በእሷ ዙሪያ በፍጹም እንድትገኝ አልፈልግም። የቀረችውን ጃኬት ምናምን ፎቶ ብላ ነበረች እሱን በሻንጣ አድርጋ ልትሰጥ ጠራች። ዳኒ ለምዶ ስሜታ የምትሆኑ ተዩ፣ ማለት ሁሉም ነገር ታዩ። የኔን ነገር እንዳለ ተዩ፣ ፍቅር ምናምን የሚለውን አውጪው። ግን የሰው ልጅ ልክ እንደ ጓደኛሽ አይደለም ትናንት ለመጣ ሰው ዛሬ የእኔን ዕቃ ሰብሰብሽ? እንደዛ አይደለም ዳኒ፣ የማይሆን ወሬ አትናገረ። የምንወርበት ቤት ላይ ለምንድን ነው ውጣ ብለሽ ምታ? እዚህ ለምንድን ነው እንደዛ የምትይኝ? ቤት አለህ እኮ። እና ቤት ቢኖረኝ እኮ ቤት ለምንድን ነው ክፍል ገብተሽ ሰብሰባችሁ? ዳኒ፣ ቤት አለህ። ምን ልክ መንገድ ላይ እንደምጥልህ እያወራህ ነው። ቤት አለህ፣ ቤት ነው ይህም ቤት ነው ግን፣ ዘመበል እስኪ በናት እንዲቆጭሽ ነው የሚፈጠረው። ቢያንስ ትንሽ ሰዓት ታገዘኝ። እውነት ከኔ ጋ ምንም ትጣለው ነው። እኔ ከፈለክ መስደብ ትችላለህ፣ ወይ መጣ ትችላለህ። የፈለክ ሆነህ አድርግ። ገባህ አይደል? አሁን ታግሼሃለሁ፣ በቃ ችግር የለውም። ገባህ? የበላይ ሆነሃል። የበላይ እንድትሆን ያደረገችህ እሷ፣ አንቺ። በቃ የበላይ ሆነሃል። እሺ፣ እንኳን ደስ አለህ። ምንም ግን ከልብህ ነው የምታረጉ ነገር ጠቅቄ ነው አንተ ሁለት ስሜን ፅጌ። ይሄ ቤት ማለት ሁላችንም በጋራ የምንኖርበት ትኖሩ የነበረበት ስራ የምንሰራበት ብቻ ብዙ ነገሮች ያሳለፍንበት ቤት ነው። ዛሬ እሱ ስለመጣ እኔም ቀይን በሻንጣ አድርገሽ ከቤቱ ውጣ። ዳኒ፣ ይኸውልህ ስማኝ፣ ሪሌሽን ውስጥ እንዳለች ሴት ከአንተ ጋር ምንም አይነት ግንኙነት ሊኖረኝ አይገባም እያልኩ ነው። ነገሮችን ስትረዳ ልክ እንደተወራልክ ወይም ደግሞ አእምሮ መቀበል እስከሚችልበት ድረስ ብቻ አይደለም። አንዳንዴ ሰውን መረዳት አለብክ በእኔ ሳይድ በኩል ያለው ነገር ደግሞ ልትረዳኝ ይገባል። ሪሌሽን ውስጥ ያለ ሴት ከአንተ ጋር ብሬ መሆን አልችልም። ምክንያቱም ቤስት ፍሬንድነታችን ቤስት ፍሬንድነታችንን አንተ ነገሮችን ወደሌላ ነገሩ እንዲገባ ያደረግከው።

ነኝ ነው ማላቀ። ማን እንደሆነ አላውቅም አላውቀውም። ማን እንደሆነ ፍቅረኛሽ መሆኑን አላመንኩበትም። አንተ ማመን አይጠበቅብህም። የኔ ህይወት እኮ ነው ዳኒ። አንተ እስከታምንበት እኮ ምንም ምንም አያስፈልግም እኮ። አይሆንሽ ይሄ የኔ ህይወት ነው። ይጎዳሻል ጠቂቆ ምረሽ አስቢበት። አስቤበታለሁ፣ የእውነት አሁን እውነት። አንቺ ሻንጤና ዘጋሽ ከቤት እያስወጣሽ። እያስወጣሁ አይደለም። ምን እያደረግሽ ነው? የምትኖርበት ቤት አለ ዳኒ። ጉዳ እንደምጥል እያስወጣሽ ነው ፅጌ። አታድርስብሽ ቤት ስራ ላይ ምንም አዲስ ነገር አይፈጠርም። ምንም አይፈጠር። እያ አይደለም እያ ሙሽ ሻንጤን ነው ክፍሌ መቀመጣል። ምን ምን ይፈጠራል? እኔ ማየት አልፈልግም። የምታገስን የምታገስን ይሄ አይደለም የእኔ ባህሪ እሺ እሷም ብዬሽ ነው የምታገስህ ለእሷ ስል ነው የምታገስህ ለአንተ ምንም ድራማ ያስፈልገኝ ምንም ማድረግ እንደምችል አውቀዋለሁ ዳኒ በጣም ነው የምሰግነው ማለት ለእኔ ጓደኝነት ለእኔ አብሬሽ ብዙ ነገር እንደማሳለፍ ትናንት ብዙ ነገሮችን አብረን እንዳላሳለፍን፣ ዛሬ በፊት በሻንጣ አድርገ ሸቀኝ ከቤት ማስወጣትሽ በጣም ነው የምትመስገን። በጣም ደስ ይበልሽ። ዝም በል። ደስተኛ ሁኚ። ችግር የለውም። ደስተኛ ሁኚ። አንድ ቀን እንደሱ ስትቆሚ፣ አሁን ያለሽበት ነገር ቆም ብለሽ ስታስቢው ሁሉም ነገር ጊዜያዊ ነገር እንደሆነ የእሱ ማንነት ሲገለጥልሽ፣ አሁን ያደረግሽው ነገር ለእኔ አይገባኝም። ልቅ ስማኝ ይስፋ እንደፈለግኩንበት አንተ እንደዚህ የምትሆንብኝ ሰው አይደለሁ።

ነገሮች መረጋጋት ነበረባቸው። እንደዚህ አልነበረም ያልኩህ፣ እንደዚህ አልነበረም መልኩ በአሁን ህይወታችን። ከዚህ በኋላ ንች የሚገጣበጣ ምንም የተለየ ነገር አይፈጠረም። ለምንድ ቀር ያለሽ ቀርብ ይደብራል ግን ዴጣ ነበር የምትፈልጊው፣ ነበረ ግን በእነዚህ አይነት ስሜት ሳይሆን በቃ፣ ሲመጣ የመጣበትን ኢንቴንሽን አንችን በደምብ አይተሸዋል ብዬ አስባለሁ። ለዚህ ቀለ ያረ መጥፎ ነገር አለ ብዬ አላስብም። አንቺ ግን አሁን ታረጋጊ። ከዚህ በኋላ ከሱ ጋር የሚያረገ የሚገናኛችሁንም ነገር የለም። ቤትም አይመጣም። አንቺ አካባቢ የሚደርስበት ምክንያት የለም፣ አይደል? ለዚህ አንቺ ያነሱ ነገር አቁታል